ወንጌላት አሉ። እነዚህ ወንጌላት ሁሉ ስለ ኢየሱስ ይናገራሉ። በጣም የሚገርመው ግን ከዮሐንስን ለየት የሚያደርገው ማቴዎስ የዳዊት ዘር ብሎ ኢየሱስን ከዳዊት ዘር ተነስቶ ወደ ኋላ ይመለስና እነ አብርሃምን ጠቅሶ የትውልድ ሀረጉን ጠቅሶ ይመጣል። ማርቆስ ጋር ስትሄዱ ደግሞ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይልና ከዮሐንስ ይጀምረዋል። ሉቃስ ጋር ደግሞ ስትሄዱ ሉቃስ ደግሞ ከነ ዘካርያስ ይጀምራል። ዮሐንስ ወንጌል ላይ ግን ስትመጡ ዮሐንስ የሚጀምረው ማቴዎስ ከዳዊት ብሎ ይጀምራል። ከዛ አብርሃም እያለ ይመጣል። ማርቆስ ጋር ስትሄዱ ደግሞ ከነቢዩ ወይም ከዮሐንስ ይጀምርና ወደ ታች ይመጣል። ሉቃስ ጋር ስትሄዱ ደግሞ ዘካርያስ ኤልሳቤጥ መካን እንደነበሩ ለረጅም ዘመን ያለ ልጅ እንደኖሩ ትጉና፣ በጸሎት የተጉ ያለ ነቀፋ የሚሄዱ ነበሩ ይላል። ዮሐንስ ጋር ግን ስትመጡ ዮሐንስ በመጀመሪያ ብሎ ይጀምራል። ክብር ለኢየሱስ ይሁን፣ እስኪ አሜን በሉ። ኢየሱስን ከዮሐንስ አይጀምርም፣ ከዳዊት አይጀምርም፣ ከአብርሃም አይጀምርም። ኖ ኖ ኖ ይላል። ዮሐንስ ምንድነው ሲባል፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ዓለም ራሱ ማን ነበረ? ክብር ለኢየሱስ ይሁን። ምን ማለት ነው ዮሐንስ እያለን ያለው እየነገረን ያለው ኢየሱስ ማለት ከዳዊት የጀመረ ከአብርሃም የጀመረ ከዮሐንስ በኋላ የመጣ ሳይሆን እሱ ዓለም ሳይፈጠር በፊት እስኪ አሜን በሉ። እንደውም ራእይ ላይ ምንድን ነው የሚለው መጀመሪያና መጨረሻ የሌለው አልፋና ኦሜጋ። እስኪ ጩና ከኔ ጋር አልፋና ኦሜጋ በሉ፣ መጀመሪያና መጨረሻ የሌለው በሉ። ክብር ለኢየሱስ ይሁን። ስለዚህ ስለ ኢየሱስ ሲናገር በመጀመሪያ ብሎ ከዛ ይህ ቃል የነበረው ኢየሱስ ጸጋና እውነትን ተሞልቶ በእኛ ውስጥ ምናለት ከዛ ቃልም ስጋ ሆነ ይላል። ይሄ አምላክ የሆነው መጀመሪያ ከሁሉ ፍጥረት በፊት የነበረው አምላክ ሰው ሆኖ ያንን ክብሩን ሁሉ ትቶ ኢየሱስ ጌታ፣ አርብ የስቅለት ቀን የነበራቸው ሰዎች ይናገር ነበረ። በመጽሐፍ ቅዱስ ላይ በጣም ትሁት የሚባሉ መሪዎች ሁለት ናቸው ሙሴና ኢየሱስ። ሙሴን ስትመለከቱ የሚያመሳስላቸው ትንሽ ነገር አለ። ሙሴ የፈርዖን የልጅ ልጅ መባል ያንን ዙፋን ያንን ክብር እምቢ ብሎ ነው ከእስራኤል ህዝብ ጋር መከራ ሊቀበል የወረደው። ስሙኝ በደም ይሄ ሙሴ የሚባለው አገልጋይ ወይንም መሪ የፈርዖን የልጅ የዛሬው አሜሪካ ማለት ነው። ያኔ ግብፅ ኃያል አገር ነበር። ኢየሱስ ጌታ ነው። ያንን ሁሉ ክብር አልፈልግም ብሎ ነው የወረደው። ከእስራኤል ህዝብ ጋር መከራን መቀበል መረጠ። ለምን ሲባል በደራቱን ትኩር ብሎ ተመልክቷልና ይላል። ኢየሱስ ጌታ ነው። ወደ ኢየሱስ ጋርም ስትመጡ ደግሞ ኢየሱስ መለኮትነቱን ትቶ ያንን ክብሩን ትቶ ያንን ዙፋኑን ትቶ ኢየሱስ ጌታ ነው። ስለ እኔና ስለ እናንተ ሲል ከሰማይ ወረደ። በምን ስትሉ? በከብቶች በረት። ሃሌሉያ። ጎናችሁ ያለው ሰው ይሄ ሁሉ ላንተ ነው በሉት። ዛሬ ትንሣኤ ነው የምናከብረው፣ ግን ትንሽ ነካል አርግላችሁ ብዬ ያን ሁሉ ክብር ትቶ ወረደ። በአጭሩ መጽሐፍ ቅዱስን ስትመለከቱ ኢሳያስን እና ዮሐንስን ያነበበ ሰው ወንጌል በደንብ ይጋባ ከብሉይ ኪዳን ስትመለከቱ የኢሳያስ መጽሐፍ ስለ ኢየሱስ መወለድ ስለ ኢየሱስ መሞት የሚናገር እጅግ በጣም ታላቅ መጽሐፍ ነው። ኢየሱስም ትዝላችኋል አይደለ? ወደ ምኵራብ ገባ ይላል እንደ ልማዱ። ከዛ የማንን መጽሐፍ ሰጡት ይላል እንዲያነብ፣ የኢሳያስን መጽሐፍ ሰጡት ይላል። ኢሳያስ ምዕራፍ 61 አይ ቲንክ 61ን ወርሳ አወጣና ምንድነው ያለው? የጌታ መንፈስ በኔ ላይ ነው። ክብር ለኢየሱስ ይሁን። ለድሆች ወንጌልን ሰብክ ዘንድ ቀብቶኛል ለታሰሩት መፈታት፣ ለታወሩት ማየትን፣ የተጠቁትን ነፃ አወጣ ዘንድ የተወደደችውን የጌታን ዓመት ሰብክ ዘንድ ልኮኛል አለና ይቃላል። ዛሬ እንደሰማችሁት በጆሮአችሁ ተፈጸመ። እስኪ አሜን በሉ እባካችሁ። ኢሳይያስ ተንብዮ ነበር። ኢሳይያስ ተናግሮ ነበር። መጥቷል አለ። ይሄ እኔ ነኝ አለ ኢየሱስ። ጌታ ነው። ክብር ለኢየሱስ ይሁን። ኢሳይያስ ባጠቃላይ መጽሐፉ ስንት ነው? 66 ምዕራፍ አለው። መጽሐፍ ቅዱስ በአጠቃላይ ስንት ነው? 66 ነው፣ መጽሐፍ ነው አይደል? ብሉይ ኪዳን 37፣ አዲስ ኪዳን 29። ስለዚህ ኢሳይያስን ያነበበና ዮሐንስ ወንጌልን ያነበበ ሰው ስለ መጽሐፍ ቅዱስ በደንብ መረዳትና ማወቅ ይቻላል። ክብር ለኢየሱስ ይሁን። አሜን። እስኪ አሜን በሉ። ሌሎች ስለ ኢየሱስ መፈተን 40 ቀንና 40 ሌሊት መጾሙን በዲያብሎስ ስለ መፈተን ይናገራሉ። ዮሐንስ እሱን አይናገርም። በመጀመሪያ ብሎ ይጀምራል። ኢየሱስ ጌታ እስኪ በመጀመሪያ ብሎ ለመጀመር ኢየሱስ የትላንት አይደለም፣ ከዳዊት በኋላ የመጣ አይደለም፣ ከአብርሃም በኋላ የመጣ እስኪ፣ አሜን በሉ። ለዚህ ኮኖ ከዛች ሴት ጋር ሲያወራ አንተ ይህንን ውሃ፣ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ እውነት ልሻሉ አለ። ያዕቆብ ሳይኖር በፊት እኔ ነበርኩ አለ። እስኪ፣ አሜን በሉ። እንደው ምን ይላቸዋል? ከሰማይ መናን ያበላችሁ እኮ ሙሴ አይደለም እኔ ነኝ። ማንም ሳይኖር በፊት እየነበረ እና ያን ሁሉ ክብር ትቶ ያን ዙፋኑን ትቶ ጎናችሁ ያለውን ሰው ላንተ ነው ብሎ ንገሩ። መጣ እና ትላንትና ይሄን እሾህ ጉንጉን ስንሰራ የሚገርማችሁ እዚህ ጋር አሉ እነ ዮሐንስ፣ እነ ታሪ፣ ትንሽ ሲነካ እንዴት እንደሚያማ እና እንደ ቶማስ አይነት ካለ መጥቶ ቼክ ያርግ። ሳያዩ የሚያምኑ ጽዋናቸው ነክተ እንዴት እንደሚያመው እና ጭንቅላቱ ላይ የእሾህ ጉንጉን አኖሩ አይደለም? ይላል እና እኛ የእውነት እስካሁን ድረስ እንትኑ አለ። ስሜቱ ይሄ ማቃጠሉ እጄ ላይ ኮሽም ታውቃላችሁ፣ ይሄ ሾክ ከወጋ መጥፎ ነው። እኔ አንድ ሴት አውቃለሁ እጇን እንዲያርጉ ያስቀራል። እና በጣም መርዛም ነው፣ ከባድ ስለቱ ከባድ። እና በጣም እኛ ትላንትና ለመስራት በሞከርነው ቅጽበት የወጋን ኢየሱስ አናቱ ላይ ሆኖ ያን ሁሉ ሰዓት አሰብን። ጎናችሁ ያለውን ሰው ይሄ ለአንተ ነው ብሎ ሲል፣ ክብር ለኢየሱስ ይሁን። እንሂድና ዮሐንስ ወንጌል ምዕራፍ 20 ላይ ቶሎ ብለን፣ እንደዚህ ይላል። ከሳምንቱም በፊተኛው ቀን ዮሐንስ ወንጌል ምዕራፍ 20፣ ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ምን ሳለ? ጨለማ ሳለ ወደ መቃብሩ መጣች። ድንጋዩንም ከመቃብሩ ተፈንቅሎ አየች። ማቃብር ይሆን ድንጋዩንም ከመቃብሩ ምን ብሎ ተፈንቅሎ ምን አለች? የሆነ ሰው ላይ ልናገር በኢየሱስ ከዚህ ምሽት ጀምሮ የከበዳችሁ እንዲተንከባለው ማየት ይሁንላችሁ። ያስጨነቃችሁ እንዲተንከባለው ማየት ይሁንላችሁ። አሜን፣ አሜን። አይታ ነበረ ዘግተውበት እንደነበረ አትመውበት እንደነበረ ታቃላችሁ አይደለ? ፈልገው ሲመጡ ያ ያ ዮሴፍ የሚባለው ሰውዬ መልካም አድርጋችኋል። የጌታችሁን ሬሳ ፈልጋችሁ መምጣታችሁ መልካም ነው። ሰንበት እየገባ ስለሆነ እኒድ ብሏቸው ይዘው ሲወጣ ድንጋዩን ሲገጠም ማተም ሲደረግበት አይታ ስለነበረ ድንጋዩን ማን ያንከባልልናል በሚል ስጋትና ፍርሃት ነበር የሄደችው። ግን ገና ከርቀት ስታየው አታካፓራዲ ገና በሩቅ ስታየው ድንጋዩ ተፈንቅሎ አየችው ይላል። በጌታ በኢየሱስም ሳደርሱበት የእናንተ መከራና ችግር ገና ሳትቀርቡ ተፈንቅሎ ይጠብቃችሁ፣ ተነስቶ ይጠብቃችሁ። እስኪ አሜን በሉ እስኪ ተስፋዬ አለ ሞተም በሉ። እባካቸው እነዚያ የኤማዎስ መንገደኞች ምንድነው ያሉት? እየጠወለጉ ሲሄዱ በሉቃስ ወንጌል ምዕራፍ ሃያ አራት ላይ እየጠወለጉ ሲሄዱ ምንድነው እያሉ ይሄዱ የነበሩት? ተስፋ አድርገነው ነበር፣ ያድነናል ብለን ነበር፣ ተማምነነው ነበር። ግን ምን ያደርጋል ሞተብን ሲሉ እሱ ግን አብሯቸው ነበር ላካፓራድና ጎናቸው ያለው ሰው ነካ ርግናት የአንተ ተስፋ ህያው ነው በለባካ። አሜን አሜን አሜን። ተስፋ አርገነው ነበር። ያድነናል ብለን ነበር። ነጻ ያወጣናል ብለን ጠብቀና ምን አረጋል። ተብ አንተ መሆኑ ለኢየሩሳሌም እንግዳ ነን ይሉታል። አብሮት ኢየሱስ ዛሬ አይናችሁ ይብራ። አብሯቸው ወክ እያረገ ነው ከነሱ ጋር አሌሉያ። በጌታ በኢየሱስ ከዛ ምትሄድበት መንገድ ሩቅ ስለሆነ እንግዳ እና እንጀራ ነገር በልተ ማልተ ትሄዳለ አሉትና ወደ አስገቡት ገባ፣ ይላል እንደ ልማዱ በሰው ቤት ታቃለ። እንግዳ ቤት ገብቶ የሚባርከው አንተ እንግዳ አይደለም የቤቱ ባለቤት ነው። አይደለም እንዴ ኢየሱስ ግን እንደ ልማዱ ሃሌሉያ እንደ ልማዱ እንጀራን ባርኮ ቆርሶ ሲሰጣቸው አይናቸው ተከፈተ። ኢየሱስ ጌታ ነው። ዛሬ የትንሣኤን ባል እያከበርን ያለ ነው። እንግዲያውስ እዚህ ቤት አላችሁ በኢየሱስም አይኖቻችሁ ይብራ ልዑልን ታውቁ ዘንድ ኢየሱስ ታውቁ ዘንድ እርሱ ይገለጥላችሁ ዘንድ አይኖቻችሁ ይከፈትላችሁ። አሜን፣ አሜን። ልክ እንጀራ ቆርሶ ሲሰጣቸው አይናቸው ምናል ደስ በጣም ይገርመኝ። ወዲያው ተሰወረ ይላል። አረ በስማም ለካ፣ በመንገድ ላይ ያንን ቃል ሲናገር ልባችን ይቃጠልብን የነበረው እሱ ነበር። አላካራ ዲናሞስ ዛሬ በዚህ ቃል እውነት ልባችሁ ለካሱ ነበር። ጃላ ካራ እኔ ማርያም የምትባለው ሴት ትገርመኛለች። ታውቃላችሁ፣ መቃብር ስፍራ አይደለም በቀን በጨለማ በቀን ያስፈራል። አረለ እስቲ መቃብር ስፍራ ሄዶ ሚዝናና ዘናም ይላል። ቦታው ራሱ ለመዝናናት አይፈቅድም። ያውም ጨለማ ለጌታ ያላት ፍቅር ከሁሉም ቀድማ እኮ ነው። በዛ ጨለማ ማርያም ኢየሱስን ፍለጋ ለማርያም ኢየሱስ ቢሞትም የህይወቷ ጌታ ነው። በጣም ነው ልቤን የምትነካኝና እና እና ይዋለን ሳስ ለይለን ቶሎ ይልበል ከዛ ድንጋዩ ከመቃብሩ ተፈንቅሎ አየችልና እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መታ ጌታን ከመቃብር ምን ብለውታል። አታሳዝንም? ጴጥሮስ እንደው በእንትኑ ባረግላችሁ ጴጥሮስ ጴጥሮስ አረጉል ነው፣ ምንድን ነው? ወስደውታል። ማንን? ጌታችንን እያለች፣ ከዛ ወስደውታል ወዴት እንዳኖሩት አናውቅም አለቻቸው። ሰርቀውብናል፣ ጌታችን ተወስደውብናል ብላ ባዘን ቃል ነው። እንዲህ ዝም ብሎ አደለም። ባይዜ አሁን ስለ እንድትጻፉ አደለም። በጣም በሐዘን ቃል ጌታችን ተወስዷል፣ ተሰርቋል፣ የት እንዳኖሩት አናቅም ሲሉ ከዚህ በኋላ ያለውን ተመልከቱ። በጣም ልቤን የሚነካኝ ስለዚህ ጴጥሮስ እና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ምናሉ ሉ ሄዱ ይልና ሁለቱም አብረው ሮጡ። ዋ ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥነው ስሙ፣ ዲዲዲ ፍጥነት ሩጫ አለ እንግዲህ ሁለቱም እኩል ነው የጀመሩት፣ ግን አንደኛው ከጴጥሮስ ቀድሞ እየሮጠ ጌታውን ፍለጋ ወዴት እንዳኖሩት ለማየት ሲሄድ፣ በጣም የሚገርማችሁ አስቀድሞ ከመቃብሩ ደረሰና ዝቅ ብሎም ቢመለከት የተልባ እግሩን ልብስ ተቀምጦ አየ። ነገር ግን አልገባም ይላል። ልዩነታቸውን ተመልከቱ። ሮጦ መጣ ቀድሞ፣ ግን ምን አላለ? አልገባም። ምክንያቱም መቃብር ነው፣ ያስፈራል። ዝም ብለውን የመቃብር ጉርጓድ አትገባም። ከዛስ ስምዖንም ጴጥሮስ ተከትሎ መጣ፣ ወደ መቃብሩም ገባ፣ የሚል ቃላል ይሄኛው። ፈጥኖን የመጣው ግን አልገባ፣ ቆሞ ሲያይ የተከፈነበት እንትን አለ። ጴጥሮስ ግን ገባ ይላል። ኢየሱስ ጌታ ነው። እስኪ አሜን በሉ ባካቸው። መቃብር ነው፣ አይኖ ያስፈራል። አይኖ ግን ውዱን ፍለጋ፣ ጌታውን ፍለጋ፣ የሞተውን ፍለጋ ገባ ይላል። ክብር ለኢየሱስ ይሁን። ከዛ በኋላ የተልባ እግሩ ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ ማስቀድሞ ወደ መቃብር የመጣውም ሌላው ደቀ መዝሙር ደግሞ ገባ ይላል። ተከትሎ ጴጥሮስ ስለገባ ተከትሎ ገባ፣ አየም አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ይልና፣ ደቀ መዛሙርቱም ወደ ቤታቸው ደግሞ ምን አሉ ሄዱ ሮጦ የመጣው ከዛ ተከትሎ መጥቶ የገባው ጴጥሮስም ሄዱ። እናም ከዛ ያለው ማርያም ግን ኢላ ኢየሱስ ጌታ ማርያም ግን እያለቀሰች ከመቃብሩ በሰ ውጭ ቆማ ነበር። ቀደም ብያቸዋለሁ፣ ሴት ናት። በሴት አቅም፣ ጨለማ፣ ከጨለማም ባለፈ መቃብር ስፍራ ወንዶች ጥለው ሲሄዱ አልሄድም። ወይኔ ወይኔ ወይኔ እናንተም ብሆን፣ አልሄድም። ለምን ጌታዬ? ማካላ ፓራዲና። እንዲህ አይነት ፍቅር አላችሁ ለጌታ? ቢሞትም ጌታዬ ነው፣ እሱን ሳላገኘው አልሄድም። ፓላ ራዲና። ዛሬ የሆነን ሰው ልባርክ። እንዲህ አይነት ፍቅር ለጌታችሁ ይግባባችሁ፣ ለኢየሱስ እንዲህ አይነት ልብ ይሰጣችሁ። በኢየሱስ ውድዬን ሳላገኘው የሞተልኝን ጌታ ሳላገኘው አልሄድም ብላ መቃብሩ ጋር ቆማ እያለቀሰች እዛው ቀረች። ከዛስ ምን ሆነ ሚለው እንመልከት። ስታለቅስም ይላል ወደ መቃብር ዝቅ ብላ ተመለከተች። ይወጣ ይሁን እንትኗን ተመልከቱ። ይወጣ ይሁን ይመጣ ይሆን እያለች እያለቀሰች ነው። ዝም ብላ አይደለም፣ ባይዜ እያለቀሰች አሁን ስትሰሙት ቀላል ነው። ባይዜ ማርያም ግን ጋር ብትሆኑ ግን ከባድ። እያለቀሰች ጌታዬ ይመጣ ይሆን? ወደ ውስጥ ሌላው ሄዷል እኮ ጨለማ ነው። ሴት ናት። ትጠብቅ ነበር። እንዲህ ልባርካችሁ፣ እንዲህ ልባችሁ በፍቅር ይነካ፣ በኢየሱስ ፍቅር እንደዚህ ልባችሁ ይንደድ። በኢየሱስ ይመጣ ይሆን እያለች ካሁን ካሁን ወደ መቃብሩ አንዴ ትጠብቃለች፣ የለም፣ ትጠብቃለች፣ የለም አንድ ግን ነገር መጣ። ኋላ ካራ ዲናማ ጎናች ያለው ሰው ጸንታው ከጠበቀው ይመጣል። በሉ ባቃ ከዛ ተመለከተችና ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶ በነበረው አንዱ በራስጌ ሌላውን በእግርጌ ተቀምጦ አየች። እነርሱ አንቺ ሴት ስለ ምን ታለቅሻለሽ አሏት። ጎናች ያለ ስለ ምን ታለቅሻለ ጌታዋን እስክታገኝ እንባዋን ማፍሰስ አላቆመች። እንባዋ ይፈሰን፣ ወዴት አርገውት ይሁን የት ሄዶ ይሁን እያለች ኢየሱስ ጌታ ሞቷ ልቆ፣ ግን ለእሷ ጌታዋ ነው፣ ታውቃዋለች ማን እንደሆነ። አላዛርን ሊያስነሳ ሲመጣ ታውቃላችሁ አይደል? ክብር ለኢየሱስ ይሁን። ሮጣ ወጣች ይላል፣ ለቀስተኛ ነች፣ ሰገደችለት ይላል። ታቀዋለች ጌታ። እነ ማርታ ቤት ኢየሱስ ሲመጣ እሱ ከእግሩ ስር አጠፋ። ሃሌሉያ! ማርያም መልካሙን እድል መርጣለች የተባለላት ከእግሩ ስር እንዲል። ባርካችሁ ከእግሩ ስር አትጥፉ፣ ከልውናዋ አትታጡ፣ ከቤቷ አትታጡ፣ ከመገኘቷ አትታጡ። በኢየሱስ ማርያም መልካሙን እድል መርጣለች ብሎ ነግሯታል። ከእርሷ ምን አይልም። አየ ይሄ ፍቅር ስላላት? ጌታዋን ስለምትወደው እያለ መላእክት ራሱ ተገርመው፣ አንቺ ሴት ስለምን ታለቅሻለሽ ሲሏት፣ የእሷን መልስ ስሙልኝ። በጌታ ያስለቅሳል። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ጌታዬን ወስደውታል፣ እባካችሁ ንገሩኝ፣ የት እንዳኖሩት ወዴት እንዳስገቡት። ኢየሱስ ጌታ ብቻ ነው። እኛ አንድ አንድ መጣል ክፍል ይመጣል፣ ምክንያቱም ሬሳ ነው። ሌሎች ጥለው ሄደዋል፣ በቃ አልተነሳም፣ አላየንም ብለው ጦር። እሷ ግን መራእክቶቹን እንኳን ወዴት እንዳኖራችሁ ንገሩ፣ የት ነው ያለው የኔ ጌታ እያለች ዋ ይህንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ ታካካፋና በጌታ በኢየሱስ ስም ይገለጥላችሁ። እስኪ አሜን ባሉ አልቅሳ ዞር ስትል ቆሙ ፊት ለፊቱ እና እና እዚህ ጋር ደግሞ በጣም ነው ልብ የሚነካው እዚህ ጋር ደግሞ ያለው ቃል ከዛ ምን እንደሚል ተመልከቱ። እርሷም ጌታ ይህንም ብላ ወደኋላ ዘውር ስትል ኢየሱስን ቆማ አየችው። ኢየሱስም እንደሆነ ግን ምን አላለችም። ኢየሱስም ይላል አንቺ ሴት ደግሞ ኢየሱስ ስለምን ታለቅሻለሽ፣ ኢየሱስ ነው የሚላት? የማርያም መልስ ስሙ በጌታ ማንንስ ንስ ትፈልጊያለሽ አላት። ጎናች ያለን ሰው ማንን ትፈልጋለ? በዚህ ሰዓት ወል መቃብር ስፍራ ነው። ማንን ፍለጋ ነው በዚህ ምሽት የሚመጣው በጨለማ? አንደኛ እያለቀሰች ነው፣ ሁለተኛ እየፈለገችው እንደሆነ ገብቷታል። ለምን ታለቅሻለሽ፣ ማንንስ ትፈልጊያለሽ ሲላት፣ እርሷም ይላል ስሙ በጌታ በጣም የምታሳዝን ሴት የአትክልት ጠባቂ መስሏት። ወይኔ ኢየሱስ የምን ጠባቂ መስሏት? አሉ አንተን ቦታ አይጠፉም አይደለ? ይሄ መቃብር ስፍራ መቃብር የሚጠብቁ ዘበኙ አጥ ያትክልት ጠባቂ መስሏት ይላል። ጌታ ሆይ አለችው አንተ ወስደከው እንደሆነ አንተ ወስደው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ። ኢሬሳ ቢሆንም ወይኔ ይሁን፣ የሚቃጠል ሰው የለም። ዛሬ እዚህ ቢሽ አንተ ከወሰድከው እንኳን ንገረኝ፣ ለምን እኔ ወስደዋለሁ። እስኪ አሜን በሉ እባካችሁ። ምን ማለት ነው? በሌላ አማርኛ ይሸታል አልልም። ሬሳ ነው አልልም። አስክሬን ምንም ቢሆን እሱ ለእኔ የህይወቴ ጌታ ነው። አንተ ደብቀ ከሆነ እንኳን ንገረኝ፣ እኔ እወስደዋለሁ። ጩና ከኔ ጋር ኢየሱስ ተነስቷል በሉ ባካችሁ። አሁን እውነት እውነት እንነጋገር ቢባል የእናንተ ዘመን የሆነውን የሞተን ሰው ሄዳችሁ እኔ እወስደዋለሁ ቢሸትም ትላላችሁ። ማርታ እንኳን ምንድን ነው ያለችው? ኢየሱስ አልዓዛርን ሊያስነሳ ሲመጣ ይሸታል እኮ አራት ቀን እኮ ሆኖታል ማርያም እኔ እወስደዋለሁ እስኪ አሜን በሉ በቃ እኔ ለኔ ስጠኝ ሬሳ አይደለ እኔ እወስደዋለሁ ሌላ ቦታ አትሰጥ አምጣው ስትለው ኢየሱስ ኢየሱስም ማርያም አላት ወይኔ እዚህ ጋር የተፈጠረው ጉድ እርሷም ዘወር ብላ በብራስጥ ረቡኒ አለችው። ምን ማለት መምህሬ። ተባዳ ጩውና መምህሩ ተነስቶ አልበሉ ባካቸው መምህሬ ምፈልግ ጌታዬ ቻላካራዲራቦስ ዛሬ የፍቅር ይግባባችሁ። እንደገና ልባችሁ በዚህ ፍቅር እሳት ይነካ፣ ባካቸው ይለኮስ እንደገና ልባችሁ። ረቡኒ አለች መምሬ ጌታዬ ስትለው፣ ኢየሱስ ሃሌሉያ ኢየሱስም ገና ወደ አባቴ ያላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ወደ አባቴና ወደ አባታችሁ፣ ወደ አምላክ ጎናቸው ያለውን ሰው እግዚአብሔር በሉት፣ የኢየሱስ አባትና ያንተም አባት ነው። በሉ ባካችሁ። ኢየሱስ ጌታ ሄዳ ነገረቻቸው። ኢየሱስ ተነስተዋል። መግደላዊት ማርያምም ይላል ቁጥር 18 ላይ ልጨርስ በቃ። መግደላዊት ማርያምም መታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረችልና። ያም ቀን እርሱን ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ በመካከላቸውም ቆሞ ዛሬ እዚህ ላለው ጉባኤ ምለው ይሄን፣ በመካከላቸውም ቆሞ ሰላም ለእናንተ ይሆን አላቸው። ሃሌሉያ ፔላር አዲጋባስ ማንም የነን ያለ የለም። ብዙ ነቢያት ሞተዋል፣ አልተነሱም። ብዙ ነገሥታት ሞተዋል፣ አልተነሱም። ብዙ ሰማዕት የተባሉ ሞተዋል፣ አልተነሱም። ኢየሱስ ግን ሞት ያልያዘው የይሁዳ አንበሳ መቃብሩን ፈንቅሎ የተነሳ መጣና አይሁድን ፈርተው ለተቀመጡት እንደዚህ ያላቸው ሰላም ለናንተ ይሆናል። ፔላ ራዲጋ ሰላም ለናንተ ይሁን። ይሄ ድምፅ የጠላትን አናቱን ይመታዋል። ሰላም ለናንተ ይሁን። ሞቼ ነበር አሁን ያወኛለሁ ያለው ሰው ሰላም ለአንተ ይሁን። በልባት ሰላም አዝነው ተቀምጠው እያለ ማን ያድነናል አይሁድን ፈርተው በቃ እሱን የገደሉ ለእኛም አይራሩም ሲሉ መጣ። ጌታ ሰላም ለእናንተ ይሁን። ሞቼ ነበር አሁን ያው ሆኛለሁ። አስተውሉ፣ በገሊላ የነገርኳችሁና በቃ ጨረስኩ መልእክቴን። የመልእክቴን መደምደሚያ ሰላም ለእናንተ ይሁን፣ ሰላም ለኢትዮጵያ፣ ሰላም ለምድራች። በትንሣኤው ጌታ በኢየሱስም ሆኗል። እስኪጩና ሰላም በሉ ባካችሁ። ሰላም ለናንተ። ቃሉን ብዘረዝረው ብዙ ነው ሰዓት ስለሌለኝ ግን በቃ ኢየሱስ ጌታ፣ የተነሳው ጌታ፣ የተንሳየው ጌታ ዛሬ ሰላሙን ይዞ ወደ ቤታችሁ ገብቶ የሚያስጨንቃችሁን ሁሉ እሱ መቶታል። ሆናችሁ ያለውን ሰው ደግማችሁ ሰላም ለናንተ ይሁን ቁጥር 26 ላይ እዚሁ ደግሞ ምን ይላል መሰላችሁ? ከስምንትም ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ይላል ደግሞ፣ ሰላም ለእናንተ ይሁን። ሁና ሻለው ሰው ደግማችሁ ንገሩልኝ፣ ሰላም ላንተ ይሁን። በቃ ልጨርስ። ምራፍ 21 እነ ጴጥሮስ ወደ ገሊላ ባህር ሄዱ ይላል። ከዛ ተልዕኮ ሰጣቸው ምናምን፣ ግን ዋና መልእክቴ ኢየሱስ ተነስቷል። ሰላም ለእናንተ አሜን፣ ልባችሁ አይሸበር፣ ኢየሱስ ህያው ነው። ዛሬ ይሄ ሰላም ጌታ ህያው ያው የሆነ ጌታ ለዚህ ነው ሰላሜን እሰጣቸዋለሁ፣ ሰላምን እተውላቸዋለሁ፣ እኔ የምሰጠው ሰላም አለም እንደሚሰጠው